ወደ ሐይቁ ምናምን ስታይ የት ሀገር ነው ብላ ትንሽ ኪሎ ሜትር እኮ ነው የራቅ ነው። ገብርኤል እና እንዴት አለፈ ሁለት ሳምንቱ? የአሸናፊዎች አሸናፊ ስለሆነ ውድድሩም እየቀበለ ስለሆነራው እንዲ እንጂ መዘጋጀት ነው ለሱ ኮንዲሽን ምናምን ምናምን እየወፈርኩ እያየሽኛ እየደለኩ ነው። ላ አሁን ክላሱ ምናምን ስትገባ ታዲያ ውድድሩ እንዲ ነው የምታደርገው ከውድድር ጋር ክላስም አሪፍ ነው። ውድድሩንም ግን ኦረዲ ትቼው ሳይሆን ኦቪስሊ እሱንም በደንብ እየሰራሁ ነው። ግን ከእሱ ጋር እንዴት ነው ትሬኒንግ ምናምን የምታደርገው? አሁን ኦረዲ ሀፍ ዴይ ስለሆነ የምንማረው ሀፍ አንድ እያጠን ነው ምናምን፣ ሙዚቃ ኦረዲ ሳጠና ሙዚቃ እየሰማሁ ነው። ማጠ ነው በጣም ወደ እስሜ ይገባኛል ማለት ይችላል። መልቲ ማይንድ እንደዚያ ነው። እሱንም እየተዘጋጀሁ ነው እንግዲህ፣ ከፈጣሪ ጋር እኔም ያው እየተዘጋጀሁ ነው። ግን ከሙዚቃ ምርጫ ኮንዲሽን መጠበቅ ምናምን አሁን እስፔሻሊ ደግሞ ሙዚቃ ምርጫ ነው። አሸናፊዎች አሸናፊ ስለሆነ ሁሉም ቤስት ነው። ከአሁኑ ነንበር ነንበሮቻችንን በደንብ መለየት አለብን። የምንሰራውን ነንበር ማለት ነው። ነንበር ቀድመህ ጨርሰህ ከዛ ማጥናቱ ይሻ ዝም ብለህ እያጠናሁ እንትምትል ይሻላል። እንደ ኖርማል ውድድር ማ ዝም ብለ ኔክስት ዊክ ውድድር ሆኖ ምናምን ዛሬ ነንበር መርጠ ማጥናት ነው። አሁን አሁን ቀይ ካርድ አስወጡስ መለያየት ሞት ነው፣ ለተዋደደ ሰው። መለያየት ሞት ነው፣ ለተዋደደ ሰው። ስቃይ ናሳየኝ አይ ደርሶብኝ ብቀብሰው። ስቃይና ሳይ አይ ደርሰብኝ ብቀም ሰው እንዋደድ ነበር ሰው እስኪ ቀናብን፣ እንዋደድ ነበር ሰው እስኪ ቀናብን ስንለያይ ጊዜ አይ ቀኑ ጨለመብን፣ ስንለያይ ጊዜ አይ ቀኑ ጨለመብን እውነቴው ስውነቴው እነ እውነቴው እውነት መለያየት ፍጽሞት ነው እውነት መለያየት ፍጽሞት ነው እውነት። ከረንት ል ያለሽ ኮንዲሽን እንዴት ነው? እንደ እግዚአብሔር ፈቃድ የሚሆነውን እያየህ በእኔ ብቻ የሚሆን ነገር ሳይሆን ሁኔታውን እያየህ መቀየር የሚኖርብህም ነገር ሲኖር እየቀየርክ ምናምን ስለሆነ እንትን የምትለው በአሪፉ እየተዘጋጀን እስካሁን ድረስ እንትን ኦልሞስት ወደ ሀያ ሙዚቃዎች ምናምን ትጫውተናላ። ከዛ ውስጥ ማትረሹ በጣም ደስ ያለች ሙሉ ከተወዳደር ነው። ከምዕራፍ 19 ማለት ነው። የማረሰው ከአንተ ማረሳለህ። እንደማይሰልቻትን ጥላሁን ግን ሁለተኛው ዙር እኔ ከሰራሁት ደግሞ እንትን በቃ ለእኔ ስሜት ያለው ካልከኝ ዝምታ ነው። የቴዲ ታደሰ ግን እንዴት ነው? በቃ በጣም አሪፍ የሰራሁት ብዬ የማስበው ግን የማህሙድ ፍቅር በዘበዘኝ እሱ ነው። ዙር ሁለት ላይ የተጫወትኩት ማለት ነው። እንደማይሰለቻታ ወይ በጣም ነው የምወደው እሱን ዘፈን፣ ወደዋለሁምም የዛኔም ላይክ በቃ ይሄ ሄዶ ባህል ነው ይባላል። በጣም የሚያምር ስራ ነበር። ትንሽ ፓርት አንጎራጉሪያት

ሳገኛት መፍዘዜን ሳጣት መተከዜን፣ መቻጣ ሺውና በፍቅሯም ያዜን ታዲያ ለምንድን ነው ስወዳት ጨክና የምታስጨንቀኝ የቅርብ ሩቆና የሆነ ጊዜ አንድ ላይ የሰራ ነው ስራ ሁለታችንም አንድ አይነት ሱፍ አርገን አንድ አይነት ሙዚቃ ያቀረብንበት ታይ የማን ነበረ? ተመቸሾ እኔ መጀመሪያ ላይ ገብቼ ላግ ላግ ላግ ላግ አርጌ ነበረኩ ቴምፖ ምናምን ምናምን እንትን ብሎ ከኔ በኋላ ገባሽ። የዛኔ እኮ በእኔ ተረብሸህም ስለነበር፣ አንድ በአንቺ ተረብሼ ነው የአንቺ ቫይብ ካየሁ በኋላ። ሶ የዛኔ ምንድን ነው የተፈጠረው? የእኔ በህመሜ ምክንያት እንትን ተብዬ የመጀመሪያውን ስራ ከሰራሁ በኋላ አሪፍ ነበርኩ። የሰሩ ግን እንዴት ነው ህመም ውስጥ ገባሁኝና ትንሽ ተደናብሬ ምናምን ወጣው እና እናንተ እኔን እንትን ስትሉ ለካ በዛ አጋጣሚ ተረብሻሃል አንተ እና እና ሲበር ምናምን እንትኑ እየዘፈን ካንተ በቃ ገባ ኮንሰንትሬት አድርገህ ስላልገባህ ይመስለኛል። ደግሞ አብዛኛውን ታይም ካንተ ጋር ነበር እንጂ ያሳለፍኩት ዛ ታይም ላይ ኦልሬዲ ኔፋ ምናምን ውድድር ላይ ኖ ካንተ ውጭ ማንም አልነበረም። ሲጀመር ኔፋ ውድድር ላይ ስለነበር፣ ግን ያበደ ነበር። በጣም ደግሞ ወደን የሰራ ነው ስራ ከሆነ ማረ ተነጋግረናል። ይመረጥ ነውቼ ሾይ ከኒ ስለራክሽ ምን አይነቷ ጨካኝ ልጆንሽ እኔ ሞዴ አንቺን መውደዴ ጣላ ረክሽ እንዲ ነው ወይ ፍቅሬ? ጣላ ርክሽ ነው ወይ ፍቅሬ? እኔ ስወድሽ አንቺን ሳፈቅርሽ፣ ቀዘ ቀዘ ሞቅ ያለው ገላሽ፣ ምን በደልኩሽ? ምናስ ምናስ ቀየምኩሽ? በይ ንገሪ ምኑ ቅር አለሽ? ከሄድሽ ይቅናሽ አንቺ መንገደኛ እኔን ጥለሽ አርገሽ ብቸኛ አትከሰሺ አትፈሪዳኛ እኔ ምን ልፈል ቤጤ ጓደኛ። በጣም በጣም በቃ የሚገርም ስራ ነበር። ሞር ደግሞ በጣም ደስ ያለኝ አንድ ላይ ስለሰራ ነው።

ወዴም ተስፋ ቁረጠ ዓይን መዋተት ግን ቀልሞ ያለፈ ፍቅር ካልበረ ዳይ ሰግን አንቆም ከሸንጎ ፍርዳን ደራደር የእሱ አይነበር ገላ ለምዷል ብቻ ማደር አለሁልሽ ሁሉ ሰላም። አለሁልህ ብራዘር። ሰማ ባለፈው ያልኩሽ ደብረ ዘይት እንሄዳለን ምናምን፣ አንዳንድ ሙዚቃ እንዘጋጅ ምናምን አላልኩም? ትዘጋጅ ነው እና ምን ይሻላል አሁን? በኋላ ላይ ሞክረዋለሁኝ። ና እንሞክረው። የትኛውን ቢሆን ይሻላል? እሱ ይሻላል። ማዶ ያለው ተራራ ጋራ ተራራ ዞር በላት ሁንድም ቀራ ለሄድ ስላት ያዘኝ ከስፍራው

በእውነት ልቤ ሰው ይወዳል፣ ወዲያው ይለምዳል፣ የቀረበኝ ሁሉ ወዳጅ ይመስለዋል። ይለምዳል ሰው ያምናል ይወዳል፣ ይሄ ልቤ ሰው ያምናል ይወዳል ይመስለዋል አንዳንዴ እንዲህ ነው እንዲህ ነው አንዳንዴ። አሸናፊዎች አሸናፊ በመመለስ እጅግ በጣም ደስ ብሎኛል። ድጋሚ እድል ማግኘት በጣም በጣም ትልቅ ነገር ነው እና እና በምዕራፍ 17 ያላገኘሁትን ደረጃ በዚህ በአሸናፊዎች አሸናፊ ረዥም ጊዜ ስለነበረኝ መዘጋጃ ጊዜ እጅግ በጣም ተዘጋጅቻለሁ። እንዲሁም የተለያዩ ቦታዎች ላይ ከትልልቅ አርቲስቶች ጋር እየሰራ ቆይቻለሁ። ዳኞች አሉኝንም ነገር በደንብ ያስተካከልኩኝ ቆይቻለሁ። ከእግዚአብሔር ጋርም ወደ አሸናፊዎች አሸናፊ ተመልሻለሁኝ እና በአሸናፊዎች አሸናፊ ደግሞ እጅግ በጣም ጥሩ የሚባል አቀራረብን ይዤ እመጣለሁ። ጠብቁኝ።